የተወደዳችሁ ቅዱሳን እንደምን አላችሁ? ሄኖክ ነኝ። ዛሬ ደግሞ አምስተኛውን ክፍል አብረን እንመለከታለን። እግዚአብሔር እንዲያስተምርን አብረን እንጸልይ። እግዚአብሔር አምላክ ሆይ እናመሰግናለን ስለዚህ ጊዜ ሁሉ። ክብር ለአንተ ይሁን። አባቶይ ዛሬን በቃል አስተምረን፣ የምንማረው የአንተ ቃል ሕይወታችን እንዲቀርጸን፣ እንዲሰራን በመኖር እንድንገለጥ እግዚአብሔር ሆይ ጸጋ ኃይል እንዲሰጠን እንለምናሃለን። ለእኔም ለምናገረው ጸጋ ይብዛልኝ ለሚሰሙም ጸጋ እንዲበዛን ይጸል ያለው ጊዜውን ተረከብ። በሕያው ልጅ በኢየሱስ ክርስቶስ ስም አሜን አሜን። ሃሌሉያ! እግዚአብሔር አምላካችን ስም የተባረከ ይሁን። ዛሬ የምንካፍለው የእግዚአብሔር ቃል በምሳሌ ምዕራፍ 16 ቁጥር 3 ላይ በአዲሱ ትርጉም እንደዚህ የሚል ሀሳብ ነው የምታደርገውን ሁሉ ለእግዚአብሔር አደራ ስጥ እቅድህም ሁሉ ይሳካልሃል፣ ይላል። የምታደርገውን ለእግዚአብሔር አደራ ስጥ በሚል ርዕስ እንነጋገራለን ማለት ነው። ወገኖቼ ይህንን ሀሳብ ስማካፍላችሁ ዛሬ ዓለም በአንሰርቲኒቲ በተሞላችበት ነገሮች ሁሉ ሰው እንዳሰበውና እንዳቅደው የማይሄድ እንደለመደው የማሄድበት በሚመስል ወቅት ነው። እንደምታውቁት አርቲፊሻል ኢንቴሊጀንስ የብዙዎችን ስራ አፌክት ያደርጋል በሚባልበት በዚህ ዘመን ናይና ያለ ነው የቴክኖሎጂ ሩጫ። ምናልባት ኮምፒውተር ሰውን ይተካል ወይ የሚለው ጥያቄ በሰዎች አእምሮ ውስጥ ሁሉ የሚደውል በት ሰዓት ላይ እንዳለን ሁላችንም እናውቃለን። ከዚህም የተነሳ ሰዎች ይህ ለውጥ በዓለም ላይ የመጣ ያለው ለውጥ የኔን ሕይወት እንዴት አፌክት ያደርገዋል የሚል የአእምሮ ጭንቀት ሐሳብ ስለ ልጆች ማሰብ የወደፊት ኑሯቸው እንዴት ይሆናል ብሎ በማሰብ ሰው ሊጨነቅ ይችላል። እግዚአብሔር ግን የምታደርገውን ሁሉ ለእኔ አደራ ስጥ፣ እቅድህም ሁሉ ይሳካልሃል የሚል ገና ነገሮች ዛሬ የምናያቸው ነገሮች ከመሆናቸው በፊት የተጻፈልን የእግዚአብሔር ትእዛዝ አለ። እግዚአብሔር ቃል የእኔ ቃል ከሚያልፍ ሰማይና ምድር ቢያልፍ ይቀላል የተባለለት እውነትን የያዘ ዘመንን አላፊ ገና ምድር ሳይፈጠር የነበረ ለዘላለም የሚኖር ነገር ነው። ስለዚህ ወገኖቼ እግዚአብሔር የእኛ የሆነውን ነገር ዓለም የሚለው ሌላም ቢሆን በቴክኖሎጂ መልክ መጥቶ ወደ ጥርጣሬ ወደ ሐሳብ ወደ ጭንቀት የሚወስደ ነገር ብዙም ነገር ቢኖር እግዚአብሔር ግን አሁንም ለልጆቹ ያስባል፣ ለልጆቹ መከናወን ይሰጣል። በቅርቡ ከአንዳንድ ወገኖች ጋር ስለዚህ ስለ አርቲፊሻል ኢንቴሊጀንስ ጉዳይ እናወራ ነበርና ስራቸው በዚህ በአውቶሜሽን አርቲፊሻል ኢንቴሊጀንስ የመቀየሩ ነገር እያሳሰባቸው እያወራን ነበር። እንግዲህ ታሪክን ወደኋላ ስንመለከት ቴክኖሎጂ ብዙ የጠቀመው ነገር አለ፣ ብዙም የጎዳው ነገር አለ። በእርሻ ብቻ የሚተዳደር ህብረተሰብ ዛሬ ከኢንዱስትሪያል ሪቮሉሽን ወደ ኢንፎርሜሽን አድጎ የተለያየ ስራ ውስጥ ህብረተሰብ ተቀይሮ የግብርናው ነገር እየቀነሰ የአውቶሜሽንና የተለያዩ ኢንፎርሜሽን ስራዎች ላይ ደግሞ ስራዎች እየበዛ ሰርቪስ ኢንዱስትሪ ላይ እየበዛ ሰው ዛሬም አለ እንግዲህ ግብርናውን ላይ ሲሰሩ የነበሩ ዛሬ ግን በቁጥራቸው አነስ ያሉ እነዛ ሰዎች ምን ሆኑ ስንል እግዚአብሔር አዋቂ ስለሆነ ለሰው ልጆች ደግሞ እግዚአብሔር ሁሉ ጊዜ መንገድ ስላለው አዲስ ነገር እየሰሩ ነው። ዛሬም ይኖራሉ። ዛሬም በስራ ላይ አሉ። ስለዚህ ለእነዚህ ወገኖች የምናልኳቸው እኛ በመጨነቅ የምንጨምረው ነገር የለም። በእግዚአብሔር ላይ ግን በመደገፍ እግዚአብሔር ደግሞ የሚቀጥለውን የምንሰራውን ነገር እግዚአብሔር ደግሞ ይሰጠናል። እኛ ግን ማድረግ ያለብን መንገዳችንን፣ ህይወታችንን፣ ኑሯችንን ለእግዚአብሔር አደራ መስጠት ነው። በመጨነቅ የምንጨምረው ነገር ሳይሆን የምናጎለው ነገር ይበዛል። የጤንነት ጉልለት ያመጣል። የሐዘን፣ የድባቴ፣ የተለያዩ አይነት የአእምሮ መቃወሶች ያመጣል። እግዚአብሔር ቃል ስለ እርግቦች እርግቦችን እንድንመለከት ይነግረናል። የሚዘሩት ወይም ደግሞ የሚያጭዱት ነገር እንደሌላቸው ግን የሰማይ አባት ይመግባቸዋል ይላል። ዛሬ እኛ የምንሰራው ጣሪያ፣ ለልጆቻችን የሚበሉት ምግብ ጠረጴዛ ላይ ለማስቀመጥ ነው። ይህንንም ደግሞ ሰርተን አገኘን ብለን የምናመጣው ነገር እግዚአብሔር ጤንነት ባይሰጠን ማድረግ አንችልም። ዛሬ አቅሙ አለን ብለን በእኛ በራሳችንም ላይ መደገፍ የለብን። ዛሬም እኮ ያለ ነው በምህረቱ ነው ዛሬም እኮ አንዱ እግራችን ከፊት ቀድሞ ከሌላው ቀድሞ የሚቀጥለውም ተከትሎ ወደፊት የምንሄደው የምንራመደው እግዚአብሔር ሕዋሳቶቻችንን እንዲታዘዙ ለትዕዛዝ ከአእምሮ ለሚላከው ትዕዛዝ ተስማምተው እንዲሄዱ ስላደረገ ነው እንጂ በራሳችን እኮ ካልጋ ላይ ማልተነሳን። ለዛሬ እግዚአብሔርን ካላመን ነው ዛሬን ራሱ አንኖረው። ለነገም እግዚአብሔርን ካላመን ነው ነገም እንደ እግዚአብሔር የታመነ መሪ አምላክ ነው። እሱ የእኛን ስራ ስለሰራልን፣ እቅዳችንን ስላከናወነልን ሆኖልናል እንጂ ነገ በሚመጣው ቴክኖሎጂ ራሳችንን ዛሬ አስጨንቀን የኛ እቅድ ይወድቃል ብለን በፍርሃት እንድንቀመጥ ዛሬ እግዚአብሔር አይፈልግም። ስለዚህ ወገኖቼ ስለ ራሳችን ስለ ልጆቻችን የምንጨነቅባቸው ነገሮች አሁን በምናወጣው በሚወጣውና በምንሰማው አርቲፊሻል ኢንቴሊጀንስ ይሁን ወይም ደግሞ ይሄ ዓለም የሚያስቀምጠው ሌላ የሚያስፈራራን ነገር ቢሆን በእግዚአብሔር እንድንታመን በእግዚአብሔር እንድንደገፍ የእግዚአብሔር ቃል ሁሌ ይነግረናል። መዝሙረኛው ዳዊት ንጉሥ ዳዊት በመዝሙር 37 ለቁጥር አምስት ላይ መንገድህን ለእግዚአብሔር አደራ ስጥ፣ በእርሱም ታመን፣ እርሱም ያከናውንልሃል ይላል። የህይወት ጉዞአችን ያ እርሱ መንገዳችን ነው። ይህንን የህይወታችን ጉዞ ከፊት ያለውን ለእግዚአብሔር አደራ እንድንሰጥ በዚህ ቃል ላይ እንመለከታለን። እንዳልኩት በቃ ህይወታችን፣ እግዚአብሔር የሰጠን ይህ ህይወት እግዚአብሔር ራሱ ተኬር ሊያደርገን ቃል ገብቶን የሰጠን በራሳችን የተወን አምላክ የለንም። ለራሳችን አሳልፎ የሰጠን አምላክ የለንም። እኔ ከእናንተ ጋር ነኝ ያለ ጌታ ነው ዛሬም ያለን እርሱ። ዛሬም ከእኛ ጋር ይወጣል፣ ይገባል፣ ችግራችንን ይረዳል። እኛ ከማወቃችን ገና ከመጸለያችን በፊት ጸሎታችንን ልባችን ውስጥ ያለውን የሚፈሰውን ነገር ይሰማል። ስለዚህ ወገኖች፣ ዛሬ በዚህ ክፍል ውስጥ ያላችሁ በልጆቻችሁ ሁኔታ ገና ወደፊት ምን ሊሆን ይችላል ብላችሁ የምትጨነቁ፣ በራሳችሁ ሁኔታ አሁን ብቻ ሳይሆን ገና ደግሞ ወደፊት ምን ይሆናል ብላችሁ የምትጨነቁ፣ ለእግዚአብሔር የሚሳነው የለም ለእግዚአብሔር አይቻልም። የለም። ኢምፖስብል ኢዝ ፖስብል ውዝ ጋድ። ግን ለእግዚአብሔር ይህንን የምንስጠው በእርሱ የምንታመን እምነታችን ሰማይና ምድርን በሰራ በቃሉ ሰማይን አለመሰሶ ባቆመ ዛሬም በስራ ላይ ባለ በእግዚአብሔር መሆን አለበት። እርግጥ ነው፣ ነገሮች ወደ ጆሮቻችን ሲገቡ ፕሮሰስ ካደረግናቸው የማስደንገጥ ልብን፣ የመራድ የማስጨነቅ ነገሩ ሊኖራቸው ይችላል። ግን ወደዚህ ወደ እግዚአብሔር ቃል ግን ስንመለስ ይህንን የእግዚአብሔር ቃል ሁልጊዜ ስናወጣው እና ስናወርደው ስናሰላስለው፣ ዳውታችንን እያቀጨጨ እምነታችንን እያሳደገ በእግዚአብሔር ላይ እንድንኖር ያደርገናል። ስለዚህ ወገኖቼ በእግዚአብሔር ላይ እንታመን። ቃሉን ወደ ውስጣችን እያስገባን እምነታችንን እንዲያድግ በእሱ ላይ እንድናረፍ የእግዚአብሔር ሐሳብ የሆነው ሕይወታችንን እንዲወርስ ፍርሃት፣ አለማመን ከኛ እንዲርቅ እለት ዕለት በፊቱ እንትጋ እንደ ክርስቲያን ለራሳችን ብቻ ሳይሆን ደግሞ ይህንን እውቀት አውቀን ዛሬ በፍርሃት የተያዙትን በጭንቀት የተያዙትን ሌሎቹን ደግሞ እንድናስመልጥ ሌሎቹን ከፍርሃት እንድናወጣ ለሌሎች መፍትሄ እንድንሆን እግዚአብሔር መጀመሪያ እኛ ድነን ሌሎቹን ለማዳን እንድንዘረጋ ጌታ ይፈልጋል። እንግዲህ ወገኖቼ ካለኔ ምንም ማድረግ አትችሉም እንዳለን ጌታ ወደዚህ ጌታ መመለስ አለብን። እርሱ አምላክ ሆኖ ሳለ በምድር ላይ ኖሮ እኛ የምንፈተንበትን ፈተና ተፈትኖ ያለፈ ጌታ ነው። በምድር ላይ ሁል ጊዜ አንሰርተኒቲ ይኖራል። ነገ ምን እንደሚያመጣ ስናስብ ክፋቱ ይበቃዋል ይላል ጌታ። ስለዚህ በነገ በሚሆነው ከመጨነቅ ፈንታ ዛሬ የእግዚአብሔርን ቃል ተመግበን፣ ዛሬ የእግዚአብሔርን ቃል በውስጣችን አስታጥቀን፣ በእግዚአብሔር ስራ ቢዚ በመሆን ሰዎችን ካሉበት ጭንቀትና ፈተና ለማስመለጥ መጀመሪያ ራሳችን ከጭንቀት ነፃ ሆነን ራሳችንን በዚህ እውነት ይዘን መውጣት አለብን። ስለ ነገ ማሰብ እንደቅድ ሳይሆን በመጨነቅ ማሰብ እግዚአብሔርን ማሳዘን ነው፣ የሰራልንን ነገር መዘንጋት ነው ያለንን የተናገረንን ቃል አለመታዘዝ ነው። ስለዚህ ወገኖቼ፣ ይህንን አጭር ቃል ዛሬ ማካፍላችሁ ካሁን ከምሰማው ከማየው ነገር ጋር ሳየው እኛም እንደ ዓለም አብረን ከሚጨነቁት ውስጥ ስለሆንን በተለይ በዚህ በአዲስ ቴክኖሎጂ ሰዎች ስራ ማጣት፣ የኑሮ መተጓጓል ይመጣል የሚል ስሜት ውስጥ ሰዎች እየገቡ ስላለ ልጆቻችንስ እንዴት ይሆናሉ የሚል ሀሳብ በውስጥ አእምሮ ስለተፈጠረ እንደ ክርስቲያን ከዚህ የተለየ ፐርስፔክቲቭ እንዲኖረን ከነገሩ በላይ ሆነን መሄድ እንድንችል እንዲረዳን ሀስቤ ነው። ጌታ አብዝቶ ይባርካችሁ። እንጸልይ እና እንጨርስ። እግዚአብሔር አምላካችን ሆይ፣ እናመሰግናለን፣ ክብርን እንሰጥሃለን። ስለዚህ ጊዜ ተባረክ። የዘላለም አባት እግዚአብሔር ሆይ ጸል ያለው ዛሬ ጌታ ሆይ በምድራችን ላይ በዓለም ሁሉ ጌታ ሆይ የሚሆኑን አንተ ታያለ። ሰዎች በስራ ማጣት ውስጥ እንገባለን ብለው የሚጨነቁበት ሰዓት ነው። የቴክኖሎጂ ውጤቶች ሰውን ሪፕሌስ ያደርጋሉ የሚል ፍርሃጫ ነግሷል። ዛሬ እኛ ምን እንሆናለን የምንል አለን። ነገ ልጆቻችን ምን ይሆናሉ የምንል አለን። የዘላለም አባት እግዚአብሔር ሆይ ግን የሚሰማኝ በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል እንደሚል ቃል ዛሬም በቃልህ ዙሪያ ተሰብስበን እንሰማሃለን ጌታ ሆይ አንተ በእኔ እመኑ አልከን። የምታከናውንልንም አንተ መሆንን አወቅን። መንገዳችንንም ለአንተ አደራ እንድንሰጥ ተናገርክን። የዘላለም አባት እግዚአብሔር ሆይ እባክህን ሁልጊዜ ወደዚህ ቃል እንድንመለስ እኔንም ወገኖችንም እንድትረዳን እንጸልያለሁ። የሕይወታችን አርዕስት፣ ከሌሎች ጋር የምንነጋገረው ሁሉ ጌታ ሆይ ኢንፎርሜሽን፣ የባሰ ወደ ዝቅት እንደ ሲንክ ሳንድ ወደ ውስጥ የሚያስገባ ነው። ግን ጌታ ሆይ አንተ ደግሞ ከዛ በላይ እንድንሆንና ከዛ በላይ እንድንራምድ ነው የምትፈልገን። ራሳችን ከጭንቅ ነፃ ሆነን ሌሎችን ከጭንቅ ነፃ እንድናወጣ ነው ምትፈልገን። የተስፋ ቃል እንድንናገር ነው የምትፈልገን። አባት ሆይ ከቃልህና ከመንፈስ ጋር ተስማምተን ሁል ጊዜ ጌታ ሆይ ለሌሎች የተስፋ ብርሃን የምናሳይ እንድንሆን በብርሃን ብርሃን አየን ተብሎ እንደተጻፈ ለሌሎችም ብርሃን እንድንሆን ቃልህ እንደሚናገረን ለሌሎች ጌታ ሆይ ብርሃን ሆነን አንተን እንድናሳይ የተስፋ የእውነት መንገድና እውነት ሕይወት የሆንኮን አንተን ኢየሱስን እንድናሳይ በዛ ውስጥ እረፍት አለና አባቱ እንድትረዳን ዘመናችንን ጌታዊ ወይ እንድትባርክ በፊት እንቀርባለን። ዛሬ በጸጋ ዙፋ ፊት እንቀርባለን። ጌታዊ እርዳን፣ አግዘን፣ በአንተ እንደገፋለን። ክብር ሁሉ በሰማይ በምድር ላንተ ይሁን። በሕያው ልጅ በኢየሱስ ስም አሜን።